በህግ አንቺ ለእኔ አስነገኝ። ያ እኔ እዚህ ሀገር አውስቢልዱንግ አድርጌ የራሴ ስራ ያለኝ ሰው ከአንቺ የበለጠ እንጂ በበለጠ እንጂ ከአንቺ ባነሰ አልኖርም እ ኦኬ ጀርመን ሀገር ላይ ሲጀምር ሀይም የሚባል ቦታ አለ። ካምፕ ካምፕ ሳይሆን ሀይም የሚባል ቦታ አለ። እዛ ቦታ ላይ ሰው እንኳን ልጅ እንኳን ኖሮት አንድ ክፍል ቤት ተሰጥቶት ከዛ ኪችን ምናምን ሻወር ቤት የጋራ እንትን ያደርጋሉ። እኔ አንቺ አንቺ የኔን ህይወት መቼ ማትኖሪው አንቺ የዛሬ አምስት ዓመት ሰርተሽ ሰርተሽ አሁን ቁጭ ብለሽ እኔና እኔን የመሰሉ ሰዎች በሚሰሩት ብር ነው እኛ እኛ በምንከፍለው ግብር ነው አንቺ እየኖርሽ ያለሽ። ገብቶሻል። እኔና እኔን የመሰሉ ሰዎች በምንከፍለው ግብር ነው የምትኖሪው። አንቺ ሀብታም ከሆንሽ ኦኬ። እኔ ድሃ ነሽ ካልሽ አክሴፕት አደርጋለሁ። ድህነት እንትን አይደለም። ኦኬ ችግር የለውም። እኔ ሀብታም ላይ ብዬም አላውቅም ሲጀምር ያ ልሰራ ልለወጥ ነው የመጣሁት ገና በጣም ትልቅ ዓላማ ያለኝ ሴት ነኝ አሁን ሀብታም ነኝ እያልኩ አደለም ግን እግዚአብሔር ይመስገን እኔ ድሮ የተመኘሁትን ህይወት እየኖርኩ በተሻለ አሁን ደህና ሰው ሆኛለሁ እግዚአብሔር ይመስገን በጣም ደስተኛ ነኝ በህይወቴ አንቺ ግን ማለት ነው ዘላለም አለምሽም ቁጭ ብለሽ ሰው ከሰው ጋር እያባላሽ የሰው ደም እየጠጣሽ ልክ እንደ ሴጣን የሰው ደም እየተገበረ ግብር እየተሰጠሽ ምትኖሪ ሰው ነሽ ኪቺን ላይ ቁጭ ብለሽ ሰው ከሰው ጋር እያባላሽ የስንት ሰው ደም ነው የጠጣሽው? አንቺ ሰው ሲሞት እኮ ደስ የሚልሽ አንቺ። አውሬ ነሽ አንቺ። ሰው ነሽ? ጭራሽ ከኔ ጋር ልትወዳደሪ? አንቺ አንቺ እኮ አውሬ ነሽ እኮ አንቺ እኮ ደም መጣጭ አውሬ ነሽ። ቆይ ጋይስ፣ አሁን ሰው አላስገባም ብናታቸው። አንቺ ደም መጣጭ አውሬ ነሽ። ኦኬ። ስለዚህ አንቺ ከኔ ጋር በጭራሽ ልትወዳደሪ አትችይም። በጭራሽ በጭራሽ ሲጀምር እኔ ስነ ስርዓት ያለኝ ሴት ነኝ። ለልጆቼ ክብር አለኝ። ልጆቼን የትም ጥያ አይደለም መውጣው። ኦኬ። በሚገርም ሁኔታ ተንከባካቢ አስቀምጭ። ለጓደኞቼ እንኳን ጠብቁልኝ ብዬ አላስቀምጥም። ልጆችን ምትሰሚ ከሆነ ጀርመን አገር ላይ ሰራተኛ ምን ያህል ውድ እንደሆነ ታውቂያለሽ። ሰርቼ በላቤ ጠፍ አድርጌ እንዳንቺ እየለመንኩና ዩቱብ ላይ ሰው እያባላሁ በደም የመጣ ብር ላይ አይደለም እኔ እንትን የምለው። አልጎርርም እንዳንቺ እንኳን አንቺ ልጁን እንዴ አንቺ የእሱን ህይወት አስተካክልሽ። አንቺ ኮ ድምጥ ማጡን ኮ ያጠፋሽ ድምጥ ማጡን። ልጁ ሰው እንዳይሆን አድርገሽ አንቺ አንቺ ስር ሁሌ እንዲለምንሽ። ኦኬ ምክንያቱም ስለታመመ እንደሚሰራ ታውቂያለሽ። በጣም ጎበዝ እንደሆነ ታውቂያለሽ። ያ በራሱ በደንብ ሰርቶ ጥሩ ብር እንደሚያገኝ ታውቂያለሽ። ለምነሽ ቤትሽ አስገብተሽ እንደ ጓደኞቹ አብረሽ እኮ የዛኔ ስትለምኙ ያዩ ልጆች እኮ ስለ ታሪኩ ነግረውኛል። እኔ ኮ እስከ ዛሬ እኮ አልናገርም ብዬ ነው ጸጥ ያልኩት። እንዳንቺ መሰዳደብ ምናምን ምናምን እኮ ድግሪ አይጠይቅም። እዚህ ጋር ወጥቼ ልክ እንዳንቺ አፌን መክፈት እችላለሁ፣ ግን ይሄ ተቀርጾ የሚቀመጥ ነው። ኦኬ። ነገ ልጆቼ እንዲያፍሩብኝ አልፈልግም። ነገ እናቴ ይሄን አድርገሽ ነበር እንዲ ብለው እንዲ አይነት ስድነሽ እን ነበርሽ እንዲ ብለው እንዲያፍሩብኝ፣ ሰው ጋር ሲገናኙ ሰው እንዲስቅባቸውና ሰው እንዲያሸማቅቃቸው ስለማልፈልግ ነው ጸጥ ሙች እንጂ ወጥቼ እንዳንቺ መሰዳደብ እንዳንቺ በአፌ ማራ ተቅቶኛል ገብቶሻል። እኔ ልጆች አለኝ። ልጆቼ እንዲሳቀቁብኝ አልፈልግም። ልጆቼ ነገ ቀና ብለው እንዲሄዱ ነው እምፈልግ ለዛም ዝም እምልሽ። አሁን ግን አበዛሽው። ጭራሽ እኔነኝ ኢንሹራንሱን መከፍለው እኔነኝ የከፈልኩት ኢንሹራንሱን። በእኔ ኢንሹራንስ ነው የሚታከሙት። ምን ኖሮሽ ሲጀምር እኮ እዚህ ሀገር ማለት ነው ኢንሹራንስ፣ አንቺ ስታወጪ ኢንሹራንስ ለሰው ስትገቢ ሰልብሽ ታንዲግ መሆን አለብሽ። ሰልብሽ ታንዲግ ማለት የራስሽ ስራ ሊኖርሽ ይገባል። ኦኬ፣ በዩቱቡ ሰልብሽ ታንዲግ ሆንሽ። አንቺ ማነሽ? ና ነው ለሱ ፈርስ ሸሩ የምትገቢለት ማነሽ? ባልሽ ነው ተፈራርማችሁ ተጋብታችሁ ነበር? ኖ አናገባሹ ባልሽ ከሆነ ተፈራርማችሁ ከሆነ አንቺ ኢንሹራንስ ልትገቢለት ትችያለሽ። ኦኬ ተፈራርማችሁ ከሆነ ባልሽ ከሆነ ህጋዊ ባልሽ ከሆነ ወይም ደግሞ ልጆችሽ ከሆነ ልጅሽ ከሆነ ልጅሽ ነው አዳብት አርገሹ ምናልባት ልጄ ነው ብለሽ አዳብት አርገሹ ከሆነ ኦኬ እንመንሽ አዳት አርገሽ ነው ልጅሽ ነው ልጅሽ ከሆነ ኦኬ። ግን አልተጋባችሁም፣ እኛ በምናውቀው አልተጋባችሁም እንኳን ልትጋባ አልነካሽም። እ ኢንሹራንስ ገብቼ የለት ነበር። አንቺ የትኛውን ህዝብ ነው ምታታል እንዴ ማለት ደንቆሮ አድርግሽኝ እን ዝም ብለሽ ወተሽ ስትንጣጭ ህዝቡ ከስር ሲስቅልሽ እን በጣም እኮ እኔ ነኝ እንትን አልሽ እኮ ሚዲያው የእኔ ነው አልሽ እንዴ። አንቺ ልጆችሽን ማሳቀቅ አይሰለችሽም? እኔ አንቺ እናቴ ብትሆኝ ማለት ነው ከፎቅ ላይ ነው ራሴ መፈጠፍጠው። ለነገሩ ረስተውሻል። አንቺ እናት አደለሽ። እንደዚህ ቻ አይነት እናት ነው ያቻላቅ። አንቺ እናት አደለሽ። ምክንያቱም እናት ለልጆቿ ዋጋ ትከፍላለች፣ መስዋዕትነት ትከፍላለች። ኦኬ እኔ ከዚ የሚያልኩሽኮ አንቺ ከልጅሽ ጋር ስትሰዳደቢ፣ ስትቦጫጨቂ ነው የምትዩ አይቻሉ። በጣም ብዙ ቪዲዮዎችሽን አይቻሉ። ስለዚህ ነው ዝ የሚያልኩሽ እና ትክክለኛው ነገር ምንድነው? ኢንሹራንስ ከብቻ የተለ በእኔ ኢንሹራንስ ነው የሚታከመው ያልሺው ነገር፣ የትኛውን ምስኪን ህዝብ ልታታልኝ ነው? አንቺ ማነሽና ነው ለሱ ኢንሹራንስ መገቢል? አንቺማ እውነቱ ይነገር፣ ዛሬ አንቺማ ስራ ላሰራ ሀብታም ትሆናለህ፣ አብረን ዩቱብ ሸቀን ይሄንን ምስኪን ህዝብ አብረን እንዋሽና ሰርተህ ታገኛለህ፣ በጣም ሀብታም ትሆናለህ ብለሽ ነበር ልጁን ከሚሰራበት አስወጥተሽ ከጆብ ሴንተር አስወጥተሽ በዚህ አገር መንግስት ደና ሕክምና የሚታከምበትን ሲኖር የሚከፈለውን የሚሰራውን ሁሉን ነገር አስተተሽ እቤትሽ አስገብተሽ እኮ ሁሉ መታመሙን ስታቂ እኔ ጋር ሲመጣ ነው እንዴ ታመመ ሆዴ ሆዴ እኮ እዛ አንቺ ጋር ሁለት ወር ሲኖር እንኳን ታሞ አገር ቤት ሄዶ ጸበል ገብቶ ነበር። አንቺ ጋር እያለ ታሞ ጸበል ገብቶ ነበር ቦስ። አንቺ ነሽ ልጁ ላይ ወጢም ጥምሽን ይሁን ምንሽን ይሁን ምን አርገሽበት ይሁን አይታወቅም። ደህና የነበረ ልጅ ወገቡን እንዲሰጥ አድርጎ ቋጥሮ የሚሰራ ልጅ አንቺ ቤት አስገብተሽ ስራ እንዳይሰራ አርገሽ ታሞ እንዲተኛ አርገሽ አማቀሽ ልጁን እንዴ። እሱ እኮ አላወራም እኮ፣ እሱ ለእኔ ብቻ ነው የነገረኝ። ጓደኞቹ እንኳን ይናገራሉ፣ ተኝቶ የትም እንደንትን ተኝቶ ነው እንደያገኘሹ ከመሬት ላይ ከሚሰራበት እኮ ነው ያገኘሹ እንዴት ነሽ ነፍጠኛ? ከሚሰራበት ሃይወይ ሳይት ሁላችሁም ሰላም። ከሚሰራበት ቦታ እና የበለጠ ብር ታገኛለህ ብለሽ ወስደሽ፣ በዛ ላይ ብሩ ደግሞ ሊከፈለው ሲል እኮ ነው አንቺ ሄደሽ። ሴትዮዋ ነገጧ እከፍልሃለሁ ብላ ተስማምተው፣ አንቺ ሄደሽ አውቀሽ ዱርዮችሽን ሰብስበሽ ልከሽ፣ ሴትዮዋ ብሩን እንዳሰጠው ባዶ አስቀርተሹ፣ አውቀሽ ልጁን ይኸው እንዳይሆን አድርገሽ አስቀምጠሹ። እሱ ግን መልካም ልብ ስላለው እኔ መልካም ልብ ስላለው እኔ መራዊን ሳገኝ ስንገናኝ፣ እኔ እና እሱ እንዲህ ፍቅር እንጀምራለን አብረን እንሆናለን ብለን አይደለም ከመጀመሪያ የተገናኛል። ወንድም ስላለኝ ስላሳዘነኝ እና ለወደፊት ደግሞ ምናልባት ወንድ ልጅ ወልዳለው ብዬ ስላሰብኩና ወንድሞቼ ላይ እንዲደርስ የማልፈልገው ነገር እሱ ላይ ስለደረሰ ነው አግኝቼው ላግዘው። ይፈልጉት ገብቶሻል? አንቺ አበላሽተሽ ህይወቱን ምስቅልቅሉን አውጣተሽ እኮ ቤትሽ መጥቶ እንዲለምንሽ ነበር ፍላጎት። እሱ ስላልሰማሽ ነው። እሱ አልፈለግም፣ ከአንቺ ጋር ምንም አይነት ነገር ማድረግ አልፈለግም። ጭራሽ እኔ የከፈልኩት ኢንሹራንስ ነው፣ ሄጅ አስወጣታለሁ። ወይኔ በእናትሽ ስሞትልሽ ነኝ። እኔ የምፈልገው እኮ ማለት ነው አንቺ እዛ ቦታ ላይ የምትመጪ ነው። አንቺ ጀግና ሴት ከሆንሽ፣ እንዲህ እንደምትሞጣ አመቾ ጀግና ከሆንሽ ነይ ነይ። እሱ ጋር ከምናውቅ ነው ንገሪኝ፣ ስትመጪ። ወንድ ከሆንሽ፣ ጀግና ከሆንሽ ነይ እስቲ። እንዴ አንቺ እሱ አልናገር ሲል እኔ ዝም ስል ባሰብሽ እኮ። የውሸትሽ ብዛት አብዶ ገባ። እንዴ ይሄን ያህል ጊዜ እንደዛ ታሞ ተኝቶ መስራት ቤት ልጁ እኮ የሚሰራ ልጅ እኮ። ጠጭ ስለሆንሽ ዓይንሽን ፍጥጥ አርጎች ስለምትዋሽ ሰው ያምንሻል፣ አንዳንድ ሰው ያምንሻል። ምክንያቱም የማውራትና የማሳመን ችሎታ ስላለሽ፣ ሴጣን ስለተጠናወተሽ ማለት ነው። ጤነኛ ስላልሆንሽ፣ ሴጣን ሁሌም ሰውን አታሎ የማሳመን ችሎታ አለው። ሔዋንንም እኮ አታለዋታል። ስለዚህ አንቺ አረመኔ ስለሆንሽ ሰውን ማሳመን ትቻልሽ። ስለዚህ እኛም በቃ ዝም ብለን ተውንሽ። አሁን አበዛሽው፣ በጣም አበዛሽው። ኢንሹራንስ ገብቼለት እኔ እንዲያርጌለት እኔ እንዲሆኜ እኔ እንትን ብዬ ላይፉን ከማበላሸት ውጭ አንች ምን አለሽ? የእሱን ላይፍ ነው ያበላሸሽው። ምን አይነት ጭንቀት ውስጥ እንደነበረ ታውቂያለሽ? ይሄ ልጅ እኔ ሳገኝም የሚሰራ ሰው ኦኬ ተኝቶ እንደማንም ሚዞርና እንትን የሚል አይደለም። ጫታም ትያለሽ፣ ሀሺሽ ያጨሳል ትያለሽ። እኔም ጭራሽ ኮካይን ትወስዳለች አልሽ። ሀሺሽ ቶ ኦኬ ነገር ይዘጋ መሰለኝ። ሀሺሽ ትወስዳለች አልሽ። እኔ እንደዛ ቢሆንማ ኖሮ ድሮ ነበር፣ ድሮ ነበር ልጆች የምታስቀምኝ እንዴ። ነጩ ነገር ኮ ሲወሰድኮ ከፀጉር ላይ ስድስት ወር አይጠፋም። እኔ ልጆቼም በክብር ነው የማሳድገው። ልጆቼም በጣም ነው ማከብራቸው ስነ ስርዓታቸው እንኳን ስለዚህ አንቺ ምንም አድርገሽለት አታውቂም፣ ምንም ለልጁ ምንም አድርገሽለት አታውቂም። ደግሞ የትኛው የገዛሽው ልብስ ነው? የትኛው የገዛሽው ጫማ? የትኛው ያኖርሹ ኑሮ? የትኛው ልጁ እኮ ከአንቺ የሚፈልግ እኮ አይደለም። እሱ እኮ የሴት ብር እንዲላጥ አርጎ ገፎ የሚበላ ልጅ አይደለም። እህቱን በጣም የሚወድ ያ ሴት ልጅ ላይ የሚጫወት ልጅ አይደለም። አንዳንድ ወንዶች አሉ ሴት ልጅ ላይ የሴትን ልጅ ብር ብቻ ፈልገው የሚገቡ የሴትን ልጅ ብር ብቻ አሟጠው የሚበሉ እሱ መጥ የሆነ ነገር እንኳን ሲል አው ተናዶ እዚህ ጋር መጥፎ መጥፎ ነገር ብሎ ሊሆን ይችላል። ለዛም ደግሞ ከአሁን በኋላ እኔ ሴትን ልጅ አልናገርም ብሎ ይቅርታ ጠይቋል። ይሄ ልጅ እኮ ከፍቶታል፣ ምክንያቱም ሁሉ ነገሩ ተበለሻሽቶ ነበር። ይሄን ሁላ ነገር ለማስተካከል እኔ በጣም ጥሩ ያለው በጣም ማለት ነው በጣም ስለምወደው ስለማፈቅረው ፍቅረኛዬ ስለሆነ ምስጋና ፈልጌ ወይም ደግሞ የሆነ ነገር ፈልጌ አይደለም። ነገ ሰርቶ ደግሞ በጣም ምርጥ ህይወት እንደሚያኖረኝ አውቃለሁ። ሚገርም ህይወት እንደሚያኖረኝ ለሰው ክብር የሚኖር አንቺ ሰው እኮ ይዋሻል። ሰው እኮ ቢያንስ ሰላሳ ፐር ያሉ ጓደኞች እዚህ ጀርመን ሀገር ያሉ በጣም ብዙ ይታዘቡን ያለ እንኳን አቴ እንደምታወሪው ነገር ለከት አይኖርሽም ደግሞ ደሞ ስለ ኢንሹራንስ ስለ ሁሉም ነገር ለምን እንትን እንዳላ ለምን አምን እንመጣበታለን ሁሉንም እንሄድበታለን ዛሬ ሁሉ ቤትሽን አሳይ ስትባል ይሄ የፈረደበት ኮምፒውተር እንዴት አዞረዋለች ኦፍ ኦፍ ኦፍ ኦፍ ብዙ አይነት ኮሜንቶች አንብቤያለሁ እንደዛ ላላችሁት እዚህ ሀገር ጀርመን ሀገር ላይ ጀርመን ሀገር ላይ እየኖራችሁ መንግስት እየረዳችሁ እየሰራችሁም ይሁን ምንም ይሁን ብቻ ክራንከን ፈርሲሸሩ አውካ አውካ የሚባል በጣም ብዙ ኮመንት አንብቤያለሁ። ምንድን ነው ያላትች፣ ለምንድን ነው እዚህ ሀገር ላይ መታከም አይቻለው? ብዙ ሰው ከሌላ ሀገር እየመጣ ይታከም የለ ወይ? ህክምና በነፃ አይደለ ወይ? በጣም ብዙ ነገር ብላችኋል። ቦስ ያልታከመበት ምክንያት እዛች ዝሆኔ ቤት ሲኖር እሷ አብረን እንሰራለን ብለው ንግድ ፈቃድ አውጥተዋል። ዩቱብ አብረን እንሰራለን ብለው ንግድ ፈቃድ በሁለቱም ስም እንዲያወጣ አደረገች። እሷ ማለት ነው ማን? ዝሆኔ ምንድነው መሰላችሁ፣ ይሄ ልጅ ከሚሰራበት ቦታ ላይ የጉልበት ስራ ምን ይሰራልሃል? ከኔ ጋ ብትሆን እኮ አብረን ብትሰራ በጣም በአንዴ ሀብታም ትሆናለህ አብርሃኝ ስራ እንዳንተ አይነት መልክ እንዳንተ አይነት አቋም ለቲክቶክ ለዩቱብ በጣም ጠቃሚ ነው፣ በጣም አሪፍ ነው ብላ ሆዴን ያው፣ እንዴት እንደተዋወቁ ትችላላችሁ ማለት ነው። ስለዚህ የዚህ ሀገር መንግስት ከምን ያወጣችኋል? ከሲስተም ያወጣችኋል። ከሲስተም ስላችሁ ፓስፖርት አላችሁ፣ ግን ይሄ የህክምናችሁን መክፈል ያቆማል ማለት ነው። የራሳችሁ ስራት ሲኖራችሁ የህክምናችሁን መክፈል ያቆምና ራሳችሁ ናችሁ የምትከፍሉት ያ በራሳችሁ ማለት ነው። ከዛ ይሄ ልጅ ሰራ ሁለት በትክክል አብረው እዛ ቤት የኖሩት እኛ እንግዲህ የምንሰማው ኮ እኔ ኮ የአምስት ዓመት ባለ ትዳር አብረው የኖረ ትዳር መስርቶ አብረው የኖረ ሰው እንኳን ኮ እንደዚህ ሲንጨረጨር አይቻላቅም። አምስት ዓመት እንኳን ኮ ባለ አግብታችሁ ኖራችሁ ኖራችሁ አግብታችሁ ኖራችሁ ኮ ሲለያይ በቃ ሂደት ትላላችሁ እንደ ኦኬ አለን ሲለያይ፣ ሄድ ስላላችሁ እኛ ኮ እናንተ አሁን አልመረራችሁ። ሁለት ወር ሁለት ወር ብቻ አብረው የቆዩ ይመስላሉ። እንደ እሷ ኮ ያስመሰለችው ኮ የስድስት አመት ባሏ ኮ ነው ይመስለው። ጓደኛ እኔ ቤስት ፍሬንዷ ሆኜ ቅምቻት የሄድኩ ኮ ነው የሚመስለው አነጋገሯ፣ አኳኗ፣ ሁሉ ነገሯ። ንግድ ፈቃድ ስላወጣ የዚህ ሀገር መንግስት ከሲስተም አስወጣው። ከዛ በኋላ ከሲስተም ከወጣ በኋላ ምን ሆነ? እንደገና ደግሞ ብር የተወሰነ ብር እሱ አገኘ ምናምን ሞ ነበረ ሄደ ወደ ኢትዮጵያ።